አቶ ተስፋዬን ያገተው የጽናት አባት መሆኑ ታወቀ። አቶ ግርማ ማለት ነው። አቶ ግርማ እንግዲህ መንቀሳቀስ የማይችልና እያንቀሳቀሱት ታሞ በብዙ ሰዓት የቆየ ነው፣ የጽናት አባት ማለት ነው። እንግዲህ ጽናትና ናሆሜ በጣም ተንከባክበውት፣ ዛሬ ግን ራሱ እንደ መንቀሳቀስ እያለ ከበሽታው እየገገመ እየተገኘ ነበር። ነገር ግን ከበሽታው የተቋቋመ እያለ አቶ ጊርማን አንቶ ተስፋዬን ወደ ቢሮ መቶ እንደዛተበት ተበት እና በቅርብ ገንዘቡን እንደሚያስመልስ እንደተናገረው ራሄል እየተናገረች ነበር። ለጽናትም እንደውም አባዬ እኔ ይህንን ድርጅት እርሳው። ድርጅቱ አይመለስም። እኔ የምታስፈልገኝ አንተ ነክ የአንተን ጤንነት ነው ምፈልገው። አንተ ቆማታ ይሄልክ፣ ነገ ሰርተን እዚህ መድረስ እንችላለን። ካአሁን በኋላ ድርጅቱ ወደኛ የሚመለስበት ዘዴ አይኖርም እና እርሳው እያላችው ነበር። እንግዲህ አባቷ አቶ ግርማ ይመለሳል የሆነ መፍትሄ ይኖራል ፈልጋለሁ እያላት እያበረታታት ነበር ማለት ነው። እሷም ደግሞ በምን ምክንያት ይመለሳል ብትለው፣ አይ ጠብቂ፣ እመልሰዋለሁ ድርጅትን ስንት አመት ሙሉ የገነባሁት እና ብዙ ህይወቴን ያሳለፍኩበት የዘፋሁበት ድርጅት ነው እያለ እንግዲህ ሲዝት ነበር ማለት ነው። እንግዲህ ለሊት ናሆሜ እንግዲህ ከነ ጽናት ጋር ነው ለጊዜው። ምክንያቱም ጽናት እንግዲህ ከአባቷ ጋር ተከራየችውን ቤት አስለቅቀዋታል። ራሄል እንድትለቅ አስደረጋት። ያው ቤት ሲያጡ እንግዲህ ሙሉ ቀን ቤት ሲፈልጉ አተው እዛው እንዲሆኑ ተስማምተው የብሌልምና ልምናት እዳ እዛው የሆነው አንድ ላይ ነበር እና ለሊት አባቷ እንግዲህ የጠፋው የጽናትን ማለት ነው። አሰላሙ አሌይኩም አረማቱላይ በረካቱ ድሜ የተከበራችሁ እድ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ራቢል አለሚን ባያላችሁ ባይታ አ ሰላማችሁን ያብዛላችሁ እያልኩኝ ጽናት እንግዲህ ድራማ እንደቀጠለ ነው። የጽናት አባት እንግዲህ ተህማሙ እንዲያገገመ ነበርና እንዲያገገምም አቶ ተስፋዬን ቢሮ ሄዱ። በቅርብ ጠብቅ ብሎት እንደዚያ ተበት ነበር እንግዲህ ራሔል እየተናግድ ይቻላችሁ ነው የዛልት እንግዲህ ናሆሜ እና ፀናት እንዲሁም ብሌን ቤት ሲፈልጉ ውለው በጣም ደክሟቸው ማታ ሁሉም ገብተው በጊዜ ነበርና ያረፉት። እንዲሁም የናሆሜ አባት ስለጠፋ እንግዲህ በጣም ናሆሜ ተጨንቋል። ሁሉም ግራ ገብቷቸው ነበርና ለሌለይ እንግዲህ ተስቶ አቶ ግርማ ተቤት ነበር የወጣው ማለት ነው። ተሸሽጉ ነበር የወጣው ማንም ሳያዩ ሳይነጋ ነበር የወጣው። ለየት እንግዲህ ነበር የወጣው። ጠዋት ሲነጋ ጽናት እንግዲህ አንስታ ስፈልገው አባቷን አጣችው ማለት ነው። ብሌንም ስቀሰቅሳት እንቅልፍ ይዟት ነበር እና የትም መሄድ ወይ ሽንት ቤት ነው ወይም ደግሞ በቃ ቤተ ክርስቲያን ሄዱ ነው እያለቻት ስትላት ስልኩም እንደማይሰራ እየነገረቻት እንዲሁም የብሌና የእናትም ተጨምራ ቤተክርስቲያን ነው የሚሄድ የትም ማይሄድ የሚያሉ ቢሏት፣ ነሷ ግን ምንም ቀልቧ ሊያርፍላት አልቻለም። በስተመጨረሻ እንግዲህ ናሆሜም የአባቱን ስልክ ሲሞክርም ምክንያት አላገኝም ነበር። በጣም ታጨንቋለ። ራሄል ደውላ ምን አዲስ ነገር አለ ስትለው፣ ምንም የለ ራሄል አላት። እንግዲህ ለፖሊስ እናመለከታለን ብሎ ስትለው፣ ጽናት አለች ችግር የለውም አታስቢያት አይ እኔ ካንተ ጋር ምን ፈልጋለሁ? እሺ በቃ ብሎ እነ ጽናትም እንድታተራችሁ ምን አዲስ ነገር አለ ሲላቸው እንግዲህ የጽና አባትም እንደጠፋ ሲናግሩ በጣም ነበር የደነገጠው። ያው ናሆሜ በጣም የዋህ ልጅ ነው፣ ሀቀኛ ልጅ ነው፣ ሀቅን ይጋፈጣል። ያው ያሰበው አልሆነለትም እንጂ በጣም ብዙ የነ ጽናትን ገንዘብ እንደዚህ እንዳይሆን ወይ እነሱ እንዳይበደሩ ብዙ ነገር ተቋቁሟል፣ ግን አልሆነለትም፣ አልቻለም። እንግዲህ በጣም ነው የተደናገጠው። እሱም ወደ ፖሊስ ያመለከተ አይደል። እነሱም ደግሞ ጽናትና ብለት እየፈለጉ ነበርና ምንም መፍትሄ አላገኙም። ነገር ግን ብዙ ከብዙ ሰዓት በኋላ አቶ ተስፋዬ ለጽናት ደወላ። ማን ነው አቶ ተስፋዬ? እንግዲህ ያገተው አቶ ተስፋዬ፣ እንግዲህ የታገተው በጽናት አባት አቶ ግርማ ነው እንግዲህ አቶ ግርማ ከአቶ ተስፋ አጠገብ ሆኖ ለጽናት እየደወላት እና ቤተክርስቲያን ነኝ፣ እዛ ሂጅ ፍትህ እየፈለግኩ ነው፣ ከፈጣሪ ጋ መጣለሁ እንዳሰጌ ነው የደወልኩልሽ ብሎ እሷ ዘጋባት ማለት ነው። እሷም ደግሞ ያንተነው ታሳስብኝ ባክ እያለች ግባሳ ተጠራጠረ እያለማች ስልኩ ዘጋባት ዘጋባት፣ አባቷ ማለት ነው። እንግዲህ አቶ ተስፋዬን እንግዲህ የጽናት አባትን ፍሬ ብዬ ነበር እንግዲህ አልፈራሃኝም፣ እያለው ነበር። ብዙ ነገር እኮ ያሳጣኝ እያለው፣ ፊርማ እንግዲህ እንዲፈርምለት ነበር የጠየቀው። ነገር ግን ተተስፋዬ ደግሞ እንዲፈርም አልፈልግም፣ ወደ እዛ ወደ ባለፈው ድህነቴ ወርጄ መገኘት አልፈልግም፣ አልፈርምም፣ እኔ ከትዝታ ነው የገዛሁት እያለው ነበር ትዝታ ሁሉን ነገር ባንተ ጫለሳ ገንዘብ እንዲካፈል ተስማማችሁ እንጂ አልሸጠችልም አልገዛም ብር የለህም እያሉ ነበር እንግዲህ ሁለቱም ሊስማሙ አልቻለም እንግዲህ ልጅና ልጅ በፍቅር ተጣምደዋለ እንደዛ ከሆነ ፈርምና አንተ በድርጅቱ ዋና አለቃ ሆነህ መስራት ትችላለህ ወይም ደግሞ ከድህነላ ትወርቅም እያለው ነበር እኔ አንተ ሰራተኛ ላሆን እያለ እየሳቀበን ነበርና እንደዚህ ብለህማ አካል ካልክ ሲለው እንግዲህ አቶ ተስፋ አይ የታሰረበትን ፈቶ ወደ አቶ ግርማ ሊመታው ሲሄድ አቶ ግርማ ደግሞ በመሳሪያ እንግዲህ አቶ ተስፋዬን መታው ማለት ነው። እንግዲህ ሁለታቸው በጣም አደጋ ላይ ናቸው። ብቻ እንግዲህ ልጆቹ በጣም ያሳዝናል። እዚህ ማለት እንግዲህ ጽናት እና ናሆሜ በጣም ሁለት ለብናያቸው ጽናትም ደግሞ ለአባት አባቷ እንደዛተ እና እንደማይረገፈን መፍትሄ እንደሚፈልግና ድርጅቱ እንደሚያስፈልስ እንደዛተ እንደነገረቻ ነበር ብሌን፣ እና ብሌ ደግሞ እንዴት ይሄን ያረጋል ብለሽ ታስቢያለሽ ያለቻ ነበር። ይህንን ደሞ ራሄል እንግዲህ ቢሮ ተሰብስበ ሁላቸውም እንግዲያስ እኔ ልብ የሚለኝን ነገር ልንገራችሁ ሁለቱም ተያይዘ የጠፉት እያለች እንግዲህ ነግራቸው ነበር። በፖሊስም ሲያመለክቱ ጠላት አላችሁ ወይ እያለ ጠይቆት ነበር። ና ናሆሜን ጠላት የለንም ብሎ ነበር የመለሰው ራሄል ግን ደዚ ስትል ጠላት ብሎ ጠላትማ ያላችሁ የጽናት አባት ነው። ጽናት አባት እና የንት አባት ያው ጠላት ናቸው። እኔ እንደሚያረግደሞችም ሁለቱ ተፈላልገው የሆነ ነገር አድርገዋል፣ ወይም ደግሞ እስካሁን አደጋ ላይ ናቸው እያለ በጣም ረበሸችው ማለት ነው። ግን ናሆም ይህን ስትለው ራሄል ምንም ነገር አልተዋጠለትም። አቶ ጌርማን አቀዋል ሆም ስለማታቂ ሰው አታሩኝ፣ ምን አይነቱ ናሽ እያለ እሷን እየሰደባት ነበር ማለት ነው። አንተ ማመን አቃተ የራሱ ጉዳይ እንጂ እንግዲያስ አቶ ጌርማ አባትን አግበር ካላምን ከራሱ ጉዳይ እንጂ አባቱን ያቀፈው እንግዲህ አቶ ግርማ ነው እያለችው ነበር። ሀይል እንግዲህ ናሆም የማለት ነው። እሱ ደግሞ ላምን አልቻለም። ብሌን ራሱ ብሌን እንደዚ ታስብ ያለሽ ወይ? አቶ ግርማ እንደዚህ አርጋበች ታስብ ያለሽ ግን እያለ ነበር። ከተወደውና ካደረገው አንፃር ከተደረገው አንፃር ሊያደርግ ይችላል ነገር ግን ደግሞ እንዴት ህን እያደረገ መስሎኝ እያለች ነበር። እንዴት ይሄማ ከሆነ ልጁን የወደትም እኔና ፀናት ተፋቅረ እንዴት ይሰራ እያላን ነበር። የእናንተ መዋደድ እኮ እሱም ይወዳል። ነገር ግን ከተደረገው አንጻር ደግሞ ማንኛውም ሰው የሚያደርገው ነው እያለች ነበር። እውነት ነው። ይሄ እነሱ ልጆቹ ቢዋደዱም እነሱ እኮ እየተሰቃዩ የሚበሉት የሚጠጡት እያጡ ይኸው ሰው ተጠግተው ነው ያሉት። ከዚህ በላይ በደል የለም። ፍቅር በዚህ ይለካል። ስለዚህ ከዚህ በላይ በደል የለም። ልጅ ቢወደድ ቤተሰብ ያለ እና አሁን የራሱ አባቱ ቢወደው እንደዛ አይሰራም ነበር። እሱ ሌላ ሲወሰድ ለገንዘብ በውደል እያሉ አይደለም። ስለዚህ ብቻ እሱን ከተደረገው ከተደረገባቸው አንፃር ያደርጋሉ። ግን አቶ ግርማ ደግሞ ያንተና ጽናትን መዋደድ ይወዳል እያለችው ነበር ና ብቻ የአቶ ግርማ አባቱን እንደዚህ ማሳገት ናሆሜ ምንም አልተዋጠለትም። ምንም አልተዋጠለትም። ጽናትና ራሄልም እንግዲህ ሊደባደቡ ነበር። እንዴት እንደዚህ ትያለሽ? አባቴ እንደዚህ አያደርግም እያለች እንግዲህ የሊደባደቡ ነበር ማለት ነው። ራሄል እንግዲህ አመናችሁም አላመናችሁም፣ እንግዳ ሰዎቹ አደጋ ላይ ናቸው ድረሱላቸው ብላ ሄደች። እንግዲህ እዚህ ጋር ናሆሜ እና ጽናት በፍቅር ነው የተገናኙት። አባት እና አባት ምንም ቢታረጉ እነሱ መለያየት የለባቸው። ምክንያቱም የሁለታቸውም አባት ይህንኛውም ተበዳይ ነው። የናሆሜ አባት ደግሞ ዘገያው በዳይ ነው።